ተማሪዎች በተለይ ሀብቱን በተመለከተ ማህበረሰብ በማስተባበር ሲቪል ማህበራት ድርጅቶችን በማስተባበር ነው ምገባውን እያካሄድን ያለነው። ሁሉም በያበያሉ ሰው ተኮር ስራ ስለሆነ፣ በተለይ ደግሞ ህጻናት ላይ በዚህ መንገድ ተማሪ ምገባ ላይ መስራት ፋይዳው ከፍ ያለ ስለሆነ ማህበረሰቡን በማስተባበር ነው ስራ እየሰራን ያለነው። በሳምፕል ከምገባ ከምናካሄድባቸው አንድ ትምህርት ቤታውን ያለማቋረጥ የከተማ ድጋፍ ብዙ ማይፈልግ በራሱ አማራጭ እዛው ትምህርት ቤት ያለ ነው የተማሪ ወላጆችን ጭምር በማስተባበር ምገባ የሚያካሄድ ትምህርት ቤትም አለን። ይህን ምገባ አጠናክረን የምንቀጥልበት ትልቁ ምክንያት በተለይ ከምገባ በፊትና በኋላ ያለውን ሁኔታ ስንመለከት አንድ ትምህርት ቤት ብቻ ከምገባ በፊት መቶ አስር ተማሪዎች አቋርጠው የነበሩት አሁን ዛሬ የሄድንበት ትምህርት ቤት ወደ መሰረት ትምህርት ቤት የሚባለው ከአምስት መቶ በላይ ኬጅ ህጻናት ያሉበት ትምህርት ቤት ነው። ምገባውን ስንጀምር እነዚህ ያቋረጡ ተማሪዎች የመጡበት ሁኔታ አለ። ህጻናት የመፍዘዝ ሁኔታዎች ይከሰታል እና በትምህርት ቤታቸው ላይ የምገባ በትምህርት ቤታቸው ላይ የምገባ ሁኔታ መካሄዱ ተማሪዎች ትምህርታቸውን እንዳያቋርጡ በንቃት ትምህርት ቤት እንዲከታተሉ የማድረግ አንድነታቸው በጣም ይጠናከራል። ትብብራቸው ይጠናከራል። ካሁኑ ጀምሮ ትውልዱ አብሮ መብላት አብሮ መጠጣት እና አንድ ላይ ሆኖ ትምህርት ቤታቸውን ልዩ ፍቅር ሰጠው እንዲማሩ ያደርጋቸዋል። በተለይ ህፃናት ላይ ሲሆን የሚሰጠው ስሜት ከፍ ያለ ነው እና ጉዳዩን በከተማ አስተዳደር ደረጃ አጠናክረን ነው የምንቀጥለው። ይህን የከተማ አስተዳደሩ በመደበኛ በጀት የሚያካሄደው ስራ አይደለም። በቀጣይም ቢሆን ህብረተሰቡን ባለቤት አድርገን የምናስቀጥለው ተግባር ነው ምንለው። አሁን ወደ አስራ አንድ ትምህርት ቤቶች ናቸው ከሶስት ሺህ በላይ ተማሪዎች ህጻናት ላይ እንመግባለን። የምገባውን በተመለከተ ከሶስት ሺህ በላይ ህጻናትን ስንመግብ ግብረሰናይ ድርጅቶች እንዲሳተፉ እቅዳችን በተመለከተ አስተዋውቀን ወደ ስራ ገብተናል። በከተማ አስተዳደራችን ውስጥ እስከ ሀያ ዘጠኝ የሚደርሱ ግብረሰናይ ድርጅቶች አሉ። በዚህ ከተማው ላይ የሀገር በቀል የሆኑ በተመሳሳይ የሀገር አቀፍ የሆኑ ፕሮጀክቶች ይጭምራሉ። በተለይ ትምህርትና ህጻናት ላይ ፎከስ አድርገው የሚሰሩ ወደ ሰባትና ስምንት ፕሮጀክቶች ከዚህ አኳያ እንዲሰሩ ማድረግ ችለናል ማለት ነው። እንግዲህ የትምህርት ጥራትን ለማምጣት የመጀመሪያው ጉዳይ አንደኛው ግብአት ማሟላት ነው። ግብአት በማሟላት በኩል ግብረሰናይ ድርጅቶች ወንበር፣ ጠረጴዛ ተማሪዎች ላይ በየትምህርት ቤቱ እያደረጉት እገዛ አለ። እዚህ የታወቁ ድርጅቶች አሉ። በተመሳሳይ ሁለተኛው ግን ተማሪ ምገባ ላይ መስራት ተማሪ ምገባ ላይ መስራት ላይ በተመሳሳይ አንድ ግብረሰናይ ድርጅት እስካሁን ያለውን የዚህን ዓመት ምገባ ለማስጀመር ኤስኤስጂ የሚባል ፕሮጀክት ነው ያገዘን። በዚህ ዓመት ሌሎችም በእቅድ ይዘው እንዲሳተፉ እያደረግን ያለንበት ሁኔታ ነው ያለው። በዚህ ጉዳይ ላይ ለመስራት ፍላጎት ያለው በጣም ሰፊ ነው። በዚሁ አጋጣሚ ማስተላለፍ የምንፈልገው መልእክት ግን ጎንደር ከተማ ውስጥ በጣም በርካታ ነባር ትምህርት ቤቶች አሉ። በጣም ብዙ እውቀት ያላቸውን ሰዎች በሀገር ውስጥም በሀገር ውጭም ያፈሩ ትምህርት ቤቶች አሉ። ህብረት ትምህርት ቤት ብንወስድ፣ ጻዲቁ ትምህርት ቤትን ብንወስድ፣ ፋሲለደስ ትምህርት ቤት ብንወስድ፣ በተመሳሳይ መሰረት ትምህርት ቤት ብንወስድ፣ ሌሎችም አሉና አዝዙ አካባቢ ያሉ ትምህርት ቤቶችም አሉ። በነዚህ ትምህርት ቤቶች ላይ ምገባ እናካሄዳለን። እነዚህን ትምህርት ቤቶች ጋር የሚማሩ ህጻናትን አንዳንዶቹ መጠው በግላቸውም ጭምር የተማሩበት ትምህርት ቤት ላይ የሆነ አሻራ ያሳረፉ ሰዎች አሉ። ለምሳሌ መሰረት ትምህርት ቤት ላይ ዶክተር ርብቃን ብንወስድ አንድ ላይብረሪ ገንብታ ሰጣለች ለተማረችበት ትምህርት ቤት ላይ ማለት ነው። እነ ኢንጂነር አክሱማይትን ብንመለከት ከሶስት እስከ አምስት የሚደርሱ ፕሮጀክቶችን ዛሬም የህብረት ትምህርት ቤትን አጠቃላይ እንድትሆን ጥገና ጀምረዋል። በውጭ ሀገር የሚኖሩትን አብረው የተማሩበትን ትምህርት ቤት በማስተባበር ጭምር ለመጠገን ለማደስ እንቅስቃሴ እያደረጉ ይገኛሉ። ስለዚህ በሀገር ውስጥም በሀገር ውጭም የምትኖሩ የጎንደር ወዳጆች እና የጎንደር ነዋሪዎች ተማሪ ምገባ ላይ ተገቢውን ድጋፍ ማድረግ መጪውን ትውልድ በተገቢው መንገድ ችግኝ ኮትቁቶ ማሳደግ ማለት ነው። ስለዚህ ህጻናት ምገባ ላይ የበኩላችን ድርሻ እንድንወጣ ከዚህ ቀደም ያደረጋችሁትን ትብብር አጠናክሮ እንዲቀጥል ነው። መልክ መስራት ትምህርት ቤት ግንባታ ላይ እኛ ከተማ አስተዳደር የተሻለ ልምድ አለን። ለምሳሌ ምን አይነት ልምድ ብለን በአራት መንገድ ትምህርት ቤቶችን የማሻሻል ስራ እንሰራለን። አንደኛው አልማ ነው። አልማ በጣም ሰፊ ስራ እየሰራ ይገኛል። ቁጥሩ ሰፊ የሆነ የህብረተሰብ ክፍል አነስተኛ ገንዘብ በማውጣት ትልቅ ፕሮጀክት የመስራት አንድ ሆነን እንደ ሺህ ሺህ ሆነን እንደ አንድ በሚለው መፈክር ባልማ በሁሉም ክፍለ ከተሞቻችን የአልማ ፕሮጀክት የሌለበት ትምህርት ቤት የለም። ባልማ ፕሮጀክት ያልተሰራበት ክፍለ ከተማ የለም። ዞብል ብንሄድ ቸቸላ ትምህርት ቤት ላይ ባልማ ሰርተናል። ሰርድ ትምህርት ቤት ላይ ፋሲል ደስ ላይ ሰርተናል። በተመሳሳይ አዘዞ ብንሄድ ትልቁ ሃይ ስኩል ትምህርት ቤት ብንሄድ መለስተኛ አፄ ፋሲል ከጎንደር ዩኒቨርሲቲ ጋር እና አልማ በጋራ በመሆን ስልሳ ሰባት ሚሊዮን ብር የፈጀ ፕሮጀክት ተሰርቷል። አራዳ ክፍለ ከተማም እንዲሁ ፋሲል ክፍለ ከተማም በተመሳሳይ እና አፄ በካፋን ብንወስድ ከአልማ ጋር የሰራናቸው ፕሮጀክቶች አሉ። በተመሳሳይ ባለሀብቶች ደግሞ በውጭ ሀገር የሚኖሩትን የተማሩትን ደግሞ በማስተባበር አዘዞ ላይም አንድ ፕሮጀክት አለን። አራዳ ላይም አንድ ፕሮጀክት አለን። አራዳ ላይ ሁለት ፕሮጀክት አለን። ዞን ላይ አንድ ፕሮጀክት አለ። በዚህ መንገድ እየሰራን ያለንበት ሁኔታ፣ ግብረሰናይ ድርጅቶች ደግሞ በተመሳሳይ የነዚህ የሚገነቡ ትምህርት ቤቶችን ደግሞ በማቴሪያል በወንበር በቁሳቁስ በማሟላት የሰራናቸው ስራዎች አሉ። እንግዲህ ከዚህ ቀደም ወደ ከመቶ ሀያ ሚሊዮን ብር በላይ የሚሆኑ ፕሮጀክቶችን ሰርተናል ትምህርት ቤቶችን ግን፣ ይሄ ለጎንደር በቂ አይደለም። አሁንም መታደስ የሚገባቸው ትምህርት ቤቶች አሁንም ያረጁ ትምህርት ቤቶች አሉ። ስለዚህ ሰው በሁለት መንገድ መሳተፍ ይችላል። አንደኛ ራሱን አስተባብሮ ልክ እነ ዶክተር ርቃ እነ ኢንጂነር አክሱ ማየት እንደሚሰሩት አይነት በጋራ በመሆን የራሳቸውን የፈለጉት ትምህርት ቤቶች የማደስ ስራ መስራት፣ ሁለተኛ ከአልማ ጋር በማችንግ ፈንድን ጭምር መስራት ይቻላል። ሶስተኛ ከከተማ አስተዳደሩ ጋር በማችንግ ፈንድ መስራት ይቻላል። ከፍ ከፍ ያሉ የሃይስኩል ትምህርት ቤቶችን ደግሞ የክልሉ መንግስትና ከተማ አስተዳደሩን በማችንግ ፈንድ የምንገነባቸው ትምህርት ቤቶችም አሉ። ይህ በቂ ስላልሆነ ሁሉም አካል የመጪውን ትውልድ መጪውን ትውልድና ዘመን እናሳምር ካል ትውልዱ ላይ ስራ መስራት ያስፈልጋል። ትውልዱ ላይ ስራ ለመስራት ደግሞ ዋናው ቁልፉ ጉዳይ ትምህርት ነው። ትምህርት ላይ ስራ ለመስራት ሁላችንም በጋራ እንተባበር የሚል ማለት ያለኝ። አመሰግናለሁ።